ለምን እንደዚህ ትሆኛለሽ ዴ? በጣም ይቅርታ አድርግልኝ። ምን አጠፋሽ አንቺ ዴ? በለመንብስ ነው ያ ውሳኔ ወሰንኩት እንጂ ባርኮትን አምኜዋለሁ ግን አላፈቅረው ዋናው እሱ በሰዓቱ ለፍቅር እንደዛ አስትያት በጣም ደንግጬ ነበር። ባርኮት ይካደኛል ብዬ የተሰማኝ ብቻ በጣም ብዙ ከባድ ነገሮች ነበር። አሁን ግን አልፈዋል። ያው አንቺ ማብረሽኝ እዚህ አለሽ። ከዚህ በኋላ ሰውን ማምንበት ልብ ለ ሰውን ማመን መተው አለብኝ። አደይ አፈቅርሻለሁ። ባርኮት እንደዛ ያደረገ ማለት እኔም እንደዛ አደርጋለሁ ማለት አይደለም። ምናልባት ባርኮት መስሎት ይሆናል። አደይ እንደዛ ነው እንጂ እኔ በጣም ከልብ ያፈቅርሻለሁ። ታውቃለ አደይ ባርኮትን ምርጫ ያደረኩት ብቸኝነት እየጎዳኝ ስለሆነ ነው። ለወርቅ ስንገራገድ ቀና የሚያደርገኝ የሚደግፈኝ፣ ምርኩስ የሚሆነኝ ሰው ስለሚያስፈልገኝ ነው። ሴት ያሉት እንጂ ምርጫ የተሳሳተ እንደሆነ አላወኩም ነበር። እኔ ሁሌም ከጎንሻለሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብን ውዶቼ ነባር የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ አበረታተኝ። ዛሬ ደግሞ ይዣላቸው የመጣሁት አዝናኝና አስተማሪ የሆነው እንደተለመደው አዲ ድራማ በክፍል አርባ ስድስት ነው ውዶቼ ባለፈው ያቋረጥ ነው አደይ ለአደይ ባሮክ አፈቅርሻለሁ ስላላት እሷ ደግሞ ለዳዊት እንደነገረችው ለዳዊት እና ፍቅር ነግራቸው ነበር እና ዳዊትም ተቋጥቶ፣ እንዲሁም የባሮክ ፍቅረኛ መጣ እንደመጣች እሱ ደግሞ ወደ ድሮ ፍቅረኛውን እንደሄደ የፍቅር ጥያቄ እንዳቀረበላት ወደ ድሮ ፍቅረኛው እንደሄደ እና እንዲሁም አደይ ግራ ገብቷት ከዳዊትም አልሆነች ባረኮ ማለሆነች ለሆነች ነው እያቋረጥ ነው ማለት ነው። ወደች ዬ ዛሬስ ምን ነው ይሆን? ባረኮ ነው የሚወደው ወይስ ዳዊት? የምን ይዣላቸው መጥቻለሁ። ወደች ዬ ዛሬ ባሮክ ምን አደረገ? ዳዊት እኔ ይቅርታ፣ እንደዚህ ስላደረግኩ ይቅርታ አድርጊልኝ። ደግሞ አዴ ፍቅሬ አልተቀበለችኝም፣ እንደ ወንድማ እንደ ወንድማ ስለምታይኝ እና እንዳትሰጋ ብሎ ነገረው ማለት ነው። እንዲህ ወደት ልትሄድ ነው? መሄድ የምሄድ ከሆንም እኔ ነው የምሄደው፣ እኔ በአንተ ቤት የመጣሁት እንጂ አንተ ቤት አልመጣኝም አለው ማለት ነው ዳዊት። እሱ ደግሞ አይ አይደለም፣ እኔ ከድሮ ፍቅረኛ ጋር እሄዳለሁ እሷ መጣለች፣ ከእሷ ጋር እሄዳለሁ አንተ ከሆኑ በኋላ ጋር ሆን እጇ እጇና የዳዊት እጅና የአደይ እጅ አያይዞ ተዋቸው ማለት ነው። ወዱትዬ እና የፍቅር ጥያቄ ያቀረብክልኝ ወደ ትን የምትሄደው አለችው። አደይ ነገራት ማለት ነው። እና የፍቅር ጥያቄ ያቀረብክልኝ ውሽት ነበር አለችው። አይ እንደዛ አይደለም እንደዛ አይደለም ወድጄሻለሁ፣ ግን መጀመሪያ የወደደሽ ዳዊት ነው። እኔ ነኝ በመሀላችሁ የገባሁት ብሎ አስረድቷት ሄደ ማለት ነው። ወዱትዬ ዳዊት ደግሞ ይቅርታ አደይ አንቺም እንዳትቀየሚኝ እኔ እኔ ስለምወድሽ እና ስለማፈቅርሽ ነው እንጂ ሌላ አይደለም የተቆጣውሽ ይቅርታ አድርግልኝ ያለት ማለት ነው ከዛ አደይ በጣም ተናዳ በጣም አኩርፋ ማለት ነው ወደ ወደ መኝታ ክፍላ ላይ ሄዳ ተቀመጠች ማለት ነው ለም ደግሞ ምናለቻቶች ፍቅርና ኤሉ ማለት ነው እንዴ፣ ባረ ወዴት ነው የምትሄደው? ወዴት ነው የምትሄደው? ለአደይ ሸሽተሽ ነው ከቤት የምትወጣው ማለት ነው። አንቺ ዝንቤ ከኔ በኋላ ለአደይ አንድ መናገርም ቢሆን እንዳትናገሪያት፣ እኔ ወደ ድሮ ፍቅረኛ ነው እየሄድኩ ያለሁት። ለአደይ እንዳትናገራት፣ ከሰማው እገልሻለሁ አላት ማለት ነው። እንደዛ ብሏት ሄደ ኤልዱ ደግሞ ቺ አመዳም ማን ስለሆነ ስለው ለወንድሜ እንደዚህ ቺ አመዳማ የወንድሜ ምስል አትሆንም። ቺ አመዳም የወንድሜ ሆን ሆናማ ማየትም አልፈልግም። እሱ አይቀርና አንችም ቢሆን የወንድሜ አትሆኝም። አትገባ ሁላቸው ሁለታችሁ አትገባውም ለወንድሜ ብላ ተናገረች ማለት ነው ኤልዱም አደይም በጣም ከፋት እና ተደናበረች። ተደናብራ ክላሷ ላይ ሄዳ ተቀመጠች ማለት ነው። ከዛ ዳዊት ሄዶ እንዳትጎዳት አደራህን ብሎ ትቶት ስለሄደ እስኪ ምን ሆና ነው ብሎ ተከትሏት ሲሄድ ክላሷ ላይ ተቀምጣ እያለቀሰች ያገኛት ማለት ነው። እንዲህ አደይ ምን ሆነች እንደዚህ ምትሆኙ? እኔ እኮ አፈቅርሻለሁ አላት ደብዬ ከሁን በኋላ እኔ ሰው ማመን እተወዋለሁ። እኔ ይቅርታ አደርግልኝ። በደመ ነብስ ነው እንደዚህ እያልኩት እንጂ እንደዚህ ብዬ የነገርኩ እንጂ እኔ ለባሮክ አላፈቅረውም፣ አምነዋለሁ እንጂ አላፈቅረውም አለችው ማለት ነው ለዳዊት። እሱ ደግሞ ዋና ውስ ነው እኔ እኮ ባሮክ ከዳኝ ብዬ እኮ ሰግቼ ነበር፣ ትናድጄ ነበር። ግን ዋና ውስ ነው። እኔ ግን ከሁን በኋላ እኔ ከጎንሽ ነኝ። አዎ ልክ ነሽ። አንቺ እኮ መልካም ሴት ነሽ፣ አንቺ መልካም ሴት ነሽ እኔ አዎ ትክክል። ፍቅር ስትጎዳሽ፣ አንቺ ችግር ስደርስብሽ ከጎንሽ አልነበርኩም። ከሁን በኋላ ግን እኔ ከጎንሽ ነኝ አላት ማለት ነው። ይቅርታ ዳዊት፣ እኔ እኮ ለባሮክ እንደዚህ ያልኩት እኔ ብቸኝነት ስላጠቃኝ፣ እኔ ስደክም ስከፋኝም ሲሆን ብቸኛ ስለሆንኩ እሱ ከጎኔ እንደሆነልኝ ብዬ ነው ብላው ስለዚህ ትነግረው የኔ ፍቅር ከሆነ በኋላ እኔ ከጎንሽ ነኝ እንዳትሰጊ ብሎ አበረታታት። ባረጉም እንደዛ እጇ የሷ እጅና የሷ እጅ አያይዞ ተዋቸው ሄደ ማለት ነው። ዱትዬ ባረጉ ሄደ። ከዛ ለምለምና ለምለም እንደውም ኤላ አባቱ ደው ነበር። አባት ደውለውለት ለዉለት አንተ መቼ ነው የምትመጣው? ወይስ አንተ ተሳፍረኝ ፈልገህ ነው ብለው ብለው ስነግረው ኤላ ምን አለ? እሬ አባቴ እኔ ማን ስለሆንኩ ነው? አንተ ማሳፍረ የሆነ አስተካክዬ የምስተካከል ነገር አስተካክዬ እመጣለሁ ብሎ እየተናገረው እያለ ለምን ደግሞ በተለይ በር ላይ ተቀምጣ እያዳመጠችው ነበር፣ እና በጣም አለቀሰች ማለት ነው። ዶት ዬ በጣም አለቀሳት፣ በጣም አዝናለች። መጀመሪያ ደስ ብሏት ነበር፣ ሰርፕራይዝ አድርጓት ልደቷ ክብሮላት ነበር ማለት ነው። ከዛ እንደዛ ስላት ኤላዬ፣ አለችው አቤት አቤት አላት ማለት ነው። ባሮክ እኮ ለአደይ ፍቅር ጥያቄ ያቀረበላት ብላ ስትነግረው አዎ አሁን እኮ እየነገረኝ ነበር፣ እየነገረኝ ነበር፣ ግን እሷ እንቢ እኔ ለአንተ እንደ ወንድሜ ነው ማይህ ብላ ትታው ስትሄድ ወዲያው ትናዶ እያለ የድሮ ፍቅረኛው መጥታ የሆነ ነገር ሁሉ ነገር አስረድታው አሁን ከእሷ ጋር ነው ከሷ ጋር ሊሄድ ነው። ሲላት እንዴ፣ ባህረው ከመዋል እንዴ እና ለመጀመሪያው ማን የፍቅር ጥያቄ አቅርበላት አለው። ለምን አቀረበላት አሌ ቁት ጓዳለች አሁን እሺ ወደዋለው እያለች እኮ ነበር። እና ለምንድነው የፍቅር ጥያቄ ያቀረበላት አለችው ማለት ነው። እንዴ እኔን አንተ ስምክልኝ ብላትታኝ ሄዳለች ብሎኛል እኳ አለች። እንዴ፣ እና ደጋግሞ መጠየቅ ነበረበታ ደግሞ ደጋግሞ መጠየቅ ነበረበታ አለችው ማለት ነው። እና እንደዚህ ካለችው በኋላ እንደዚህ ካለችው በኋላ ማለት ነው ወልዶት ዳዊት ዳዊት ማለት ነው። እሷ አደይ ደብሯት ነበር እንድነገርኳችሁ እሱም ነግሯታል። ሁሉም ከአሁን በኋላ ከጎንሽ አልለይም ብሎ አስረድቷታል። እንደዛ ብሎ ካስረዳት በኋላ እሷ ደግሞ ወደ ምግብ መስሯቷ ገባች ማለት ነው። ምግብ እየሰራች እያለ ፍቅር መጣች ማለት ነው። አንቺ ምን እየሰራች ነው አለቻት። ምግብ እየሰራ ነው። አንቺ ተንኮለኛ፣ አሁን ወንድሜ በትው ትቶ የሄደው በአንቺ ምክንያት ነው። ዳዊትም እንደዛ አንቺ ያላደረግሽን፣ መቼ ነው የምትወጪ ከቤታችን አለቻት። አንቺ ባሮክ የሄደበት ምክንያት ብታውቅ ኑሮ እንደዛ ፍሽክር ትሻት አትናገረኝም ነበር በእኔ ምክንያት የሄደ የለም ስርዓትሽ ያዘ ያለቻት ማለት ነው እንደዚህ እያለች እንዴ አንቺ አሁንም አንቺ ያስፈራራሽኝ ነው ያስፈራራሽ ነው ያለቻት ማለት ነው ፍቅር እንደዚህ እያለች ከአሁን በኋላ ጠገቢ እንዳትደርሽ ብላ ትታት ስትሄድ እንዴ ያለች የሉ መጣ አሁንስ ከሽና ቤት ይዛ አስገባች አሁንስ ከሽና ቤት አስገባችሽ አዴይ ብላ ስቃ ሄደት ማለት ነው። እንደዚህ ብላ ስትህል ሉ ወደ ጭፈራው አገባች እየጨፈረች እያለ መጣቻት ማለት ነው። እች ፍቅር፣ አንቺ ፍቅር፣ ለምንድን ነው የማትፓች? እኔ ለዝና እናንተ የምትረብሽኝ፣ አለት ደግሞ። አሁን እዚ ላይ ወንድምሽ አዝነው ደብረውት እያለቀሰ አንቺ እዚ ላይ ስለ ጭፈራ ተወያያለች አንድ ሰው ግን እንደ ሰው ልጃችን ልጅ ሆኖ እና ምን አገባኝ እና ወንድምች በዚህ ሰራተኛ በዚህ ተራ ሰራተኛ ስሰቃይ ዝም ትያለች እንዴ? አለቻት ማለት ነው። አንቺ ወንድሜ ከች አመድ የሚቀርና ከአንቺ መሆን አይችልም፣ አልኩሽ እኮ ብላት፣ አሁን ሳትቀድመን መቅደም አለብን፣ እደባረኩ እንደዚህ ብላ ስላ አባረባለች እና አንቺ ሁንን ከበር ከቤት እና አባረራት። ከፍቷት ጨንቋት እንደምትወጣ አድርገን እናሳቃያት አለቻት ማለት ነው። እሺ ያለቻት እሺ ያለቻት ማለት ነው። ሁሉም ተስማማል። ፍቅር መጣ ለዳዊት ምን አለችው? ዳዊት ለምንድነው እንደዚህ የምትሆነው? ለምንድነው እንደዚህ የምትደበረው? ለሰራተኛ ብለን እንደዚህ ትደበራለህ እንዴ ያለችው። አንቺ ዝም ብዬ አፍሽት ትክፈቺ እሷ እኮ አየ ባሮክ የማትወደው መሆኑ አውቆ ትክክለኛ ውሳኔ ወሰነ። ወደ ድሮ ፍቅረኛ ወደ አንተም ለዚች ለአደይ ክብረት እናባራት ና ለላሳረፈግነትን አምጥተን እኔ እናንተ አብረን እንኖራለን አለችው። መቼም ቢሆን ከአንቺ መኖር አልፈልግም ለአጠገቤም እንዳትዘርሺ ከአደይም አንቺ አትወዳደሪም ብላት ትቷት ወጣ ማለት ነው ውዱት እና እንደዚህ ነው። በክፍል በክፍል አርባ ሰባት እስከምንገናኝ ላይክ ሸር፣ ሰብስክራይብ።